በተንኮልና በምቀኝነት የፈረሰው የእሌኒና የተርቢኖስ ፍቅር ስለ ሰው ልጅ ብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል የመገኘቱ ምክንያት እንዴት ሊሆን ቻለ? የቅድስት እሌኒ እጅግ አስደናቂ የሆነ የህይወት ታሪኳንና የመዳናችን ምክንያት የሆነውን የመስቀሉ ድንቅ ታሪክ እንዲሁም በሀገራችን ኢትዮጵያ ዳመራ ደምረን የምናበራበትን ምክንያት ምን እንደሆነ በዚህ ቪዲዮ እንቃኛለን። ይህ ትምህርት ለሁላችን መማሪያ እንዲሆን ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ኮሜንትና ሼር እንድታደርጉ ስንል በትህትና እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። በአንድ ዘመን እሌኒና ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው ይኖሩ ነበር። ተርቢኖስና እሌኒ በኑራቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይኖሩ ነበር። ተርቢኖስም ነጋዴ ነበር። ራቅ ወዳለ አገር በመርከብ እየሄደ በመነገድ ይተዳደር ነበር። እሌኒም ባለቤቷ ተርቢኖስ ለንግድ ወጥቶ እስኪመለስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ እንኳን አልፋ አትወጣም ነበር። አንድ ጊዜ ተርቢኖስ ለንግድ ሄዶ ብዙ ዓመታትን ቆይቶ ከጓደኞቹ ጋር ወደ አገሩ ሲመለስ ከነጋዶች አንዱ በእግዚአብሔር ፍቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመለሰ ግን፣ ሚስቶቻችን ሌላ ሳይወዱ ሳይለምዱ እናገኛቸው ይሆን ብሎ ጠየቀ። ተርቢኖስ ግን እንኳን በሰላም አደረሰን እንጂ ሚስቴን በፍጹም በዚህ አልጠረጠራትም ብሎ መለሰለት። ጓደኛውም ያንተ ሚስት ከማን ትበልጣለችና ነው? አሁን እጄ ከሚስት ጋር ለምዳኝ ወዳኝ ወድጃት በመጣስ ምን ትቀጣለህ ካለው፣ ተርቢኖስም በሚስቱ እሌኒ ተማምኖና ይህንን ብታደርግ ይህን ያህል ዓመት የለፎበትን ሀብት ከነትርፉ ውሰድ፣ አንተን ብታደርግ እንዲሁ ሀብት ከነትርፉ ለኔ ይሁን ተባብለው ተወራረዱ። ከዚያም መርከቡ ወደ ወደቡ ከመድረሱ በፊት ነጋዴው ወደ እሌኒ ቤት ደረሰና በሯን አንኳኩቶ ሰራተኛይቱን እሌኒን ማነጋገር ፈልጋለሁና ንገሪልኝ ብሎ ጠየቃት። እሷም እያፈረች የተላከችውን ለእሌኒ ነገረቻት። እሌኒም ተቆጥታ ከመቼ ወዲህ ነው ባሌ ሳይኖር ከእንግዳ ጋር የምንነጋገረው ብላ ሰውየውን ማናገር በፍጹም እንደማትፈልግ ነገረቻት። ሰራተኛይቱ ነጋዴው መልሶ ስትነግረው ነጋዴው ንብረቱን ሊያጣም ሆኖ ሲያስብ ሌላ ተንኮልን ጠነሰሰ። ሰራተኛ ይቱ ባልና ሚስት ብቻ የሚያውቁትን አንድ ነገር ብቻ ብትሰጪኝ ብዙ ገንዘብና ወርቅ ሰጥሻለሁ ብሎ አማለላት ሰራተኛይቱም ሁለቱ ብቻ የሚያውቁትን የመቤቴን ሀብል አለ ያንን አመጣልሃለሁ መጀመሪያ አንተ በከተማ ውስጥ እየዞርክ ነጋዴዎች መጡ የብስ ረገጡ እያልክ አስወራ ከዚያም ተመልሰ እንድትመጣ ብላ ሰደደችው ነጋዴውም እንደተመከረው የነጋዴዎቹ መምጣት በከተማይቱ እየዞረ አስወራ የነጋዴዎቹን ቤተሰቦች ነጋዴዎቹን ለመቀበል ብዙ ዝግጅት ማድረግ ጀመሩ የእሌኒ ሰራተኛ እመቤቴ ነጋዴዎች መጡ ተብሎ ይወራልና ባለቤትሽ በሰላም ስለመጣ ገላሽን ታጠቢ ተዘጋጅተሽ ጠብቂው ብላ መከረቻት። እሌኒም ገላዋን ስታጠብ የአንገቷን ላብልቁጭ ያደረገችበት ቦታ ሰራተኛ ይቱ አንስታ ለነጋዴው በተቀጣጠሩበት እለት ሰጠችው። ነጋዴውም ለሰራተኛ ይቱ የውለታዋን ብዙ ገንዘብ ሰጥቶ ደስ እያለው ወደ ጓደኞቹ ሄደ። ለተርቢኖስ ሚስትን ለምጃት ወድጃት መጣው አለው። ተርቢኖስም ውሸት ነው፣ ለዚህ ምን ምልክት አለ ብሎ ጠየቀው። ተንኮለኛውም ነጋዴ ያንን ሀብል አውጥቶ ይህ ሀብል የሚስት አይደለምን ብሎ ሰጠው። ተርቢኖስም ደነገጠ፣ የሚናገረውንም አጣ። በወረረዱም ሀብቱን ሁሉ አስረከበና ባዶ እጁን ወደ ቤቱ እያዘነ እየተቆጨ ሄደ። ባለቤቷን በናፍቆትና በታመኝነት ስትጠብቅ የከረመችው እሌኒ በተርቢኖስ ያልተለመደ ሀዘንና ብስጭት ግራ ተጋብታ ባለቤቴ ምን ሆነሃል? ለወትሮ እንኳን ይህን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን እንኳ ስንገናኝ እንነፋፈቃለን። አሁን ግን ከመጣህበት ጊዜ ጀምሮ አዝና ያለው እና ምን ሆነ ነው ብላ ጠየቀችው። ተርቢኖስም ብዙ የደከምኩበትና የለፋሁበት ሀብት ንብረት እንዳለ ማዕበል አጠፋብኝ፣ እኔ ያላዘንኩ ማን ይዘን? አላት። እሌኒም የተማረች ናትና እግዚአብሔር ሰጠ፣ እግዚአብሔር ነሳ እግዚአብሔር ስም የተመሰገነ ይሁን እንዳለ፣ ምን አስበው አንተ እንኳን በሰላም መጣህ እንጂ ሀብቱ ውሎ አድሮ ይመጣል እያለች አጽናናችው። ተርቢኖስም እንግዲህ በተከበርኩበት ሀገር ተዋርጬ በሰጠሁበት ሀገር ለምኜ መኖር አልችልም እና ወደ ሌላ ማንም ወደ ማያቀኝ ሀገር ይሄዳለዋል። አንቺ ግን ሁሉ ይወድሻል፣ ያከብርሻል፣ ከወደድሹም ጋር ኑር ያላት፣ እሌኒም በደስታ ጊዜ አብሬ እንደሆንኩኝ በችግርም ጊዜ በፍጹም አልለይህም የኔና ያንተን አንድነት ችግር አይፈታውም። ከአንተ ተለይቼ ወዴት እርቃለሁ? ወደምትሄድበት ሁሉ አብሬ ሄዳለሁ ብላ ተነሳች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቡ ይዞት የነበሩ ሚስጥር አወጣው። እሌኒ፣ ሰወድሽ የጠላሽኝ፣ ሳምንሽ የከዳሽኝ ምን አድርጌሽ ነው ብሎ ጠየቃት። እሌኒም እኔ አንተን አልጠላሁም፣ አልከዳሁም ይህንን ሀሳብ እንዴት አሰብክ ብትለው ከኪሱ አውጥቶ ሀብሉን አሳያትና የሆነውን ሁሉ ነገራት። እሌኒም ያልጠበቀችው ነገር ስለተፈጸመ አዝና የሆነውን እውነተኛ ታሪክ በሙሉ ነገረችው። ተርቢኖስ ግን ልቡ ደንድኖ ነበርና ሊያምናት አልቻለም። ከባህር ዳር በደረሱ ጊዜ በቁመቷ ልክ ሳጥን አሰርቶ እሌኒ በውስጡ አስገባትና ብታደርጊውም ባታደርጊውም እንደ ስራሽ ስራሽ አውጣሽ ብሎ ወደ ባህሩ ወረወራት። ሌኒም ያለችበት ሳጥን በፈቃደ እግዚአብሔር እየተንሳፈፈ ከወደብ ደረሰ። በዚያ ወደብ አካባቢ ምዕራብ ሮብን ያስተዳድር የነበረው ኮስታንዲዮስ የተባለው ንጉሥ ነበርና ሳጥኑን አውጥቶ እንዲከፍቱ ወታደሮችን አዘዘ። ሳጥኑንም አውጥተው ሲከፍቱት እጅግ የተዋበች ሴት ሆና አገኟት። ንጉሡም እሌኒን ወስዶ ሚስቱ አደረጋት። ኮንስታንቲኖስም ወይም ቆንስጣ የመክሲሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳደር ነበር። ንግሥት እሌኒም በ272 ዓመተ ምሕረት ታላቁ ቆስጠንጢኖስን ወለደችለት። ቆስጠንጢኖስም ገና በወጣትነቱ የአባቱ እንደራሴ ሆኖ እንደሠራ አባቱ ሞተ። የአባቱ ባለማኖች ሕዝቡም ተስማምተው የ18 ዓመቱን ቆስጠንጢኖስን በአባቱ ቦታ ሐምሌ 5 ቀን በ300 ዓመተ ምሕረት በሮም ምዕራብ ክፍል በገላትያ አነገሱት። በጦር ሜዳዎች ብዙ የጀግንነት ስራዎችን ስለሰራ በሰራዊቱ ዘንድ ይወደድ ነበር። ንግሥት እሌኒም ልጇን ቆስጠንቲኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራት አስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። በተለይም በ312 ዓ.ም ከጠላቱ ከመክሲሚያኖስ ጋር ለመዋጋት ምታ ነጋሪት ክተት ሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ ላይ በዚህ መስቀል ጠላትን ድል ታደርጋለህ የሚል መስቀልና ጽሑፍ ስላየ ለሰራዊቱ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማው ላይ እንዲያደርጉ አዘዘ። ወዲያውም ጦርነት ቢገጥም በቲቤር ወንዝ ድልድይ ላይ ጠላቱን ድል ነስቶ በጠቅላላው የሮም መንግስት ግዛቶች ሁሉ ገዢ ሆነ። ታላቁ ኮንስታንቲኖስ የሮም ንጉሰ ነገስት ከሆነ በኋላ በሶስት መቶ ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነፃነት አዋጅ አወጀ። እሌኒም ልጇ ቆንስተንቲኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትና አብያተ ክርስቲያናትን ለማነጽ ተሳለች። ከዚህም በኋላ ቆንስተንቲኖስ አምኖ በ337 ዓመተ ምሕረት ተጠመቀ። ክርስትናም ብሔራዊ ሃይማኖት ተባለች። ንግሥት እሌኒም በተፈጠረላት አመቺ ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓ ም ወደ ኢየሩሳሌም ሄደች። ከእርሷም ጋር ብዙ ሰራዊቶች ነበሩ። እንደደረሰችም ስለ ክብረ መስቀል መመርመር ጀመረች። ቦታውንም ያስረዳት ግን አላገኘችም። ጌታችን የተሰቀለበት መስቀል ሙት እያስነሳ ድዊት እየፈወሰ አገንንት እያወጣ የተለያዩ ገቢረ ተአምራት ሲሠራ ሕዝቡ አይተው ክርስቲያን እንዳይሆኑ በመፍራት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኝ ቦታ ቆፍረው ቀብረውት ነበር። ከዚያም የከተማውን ቆሻሻ ሁሉ ከዚያ መስቀሉ በተቀበረበት ቦታ ላይ የደፉ። ከዘመን ብዛት ቦታው በቆሻሻ ክምር የተነሳ ተራራ ሆነ። እስራኤልን ከሮም ቀኝ አገዛዝ ነፃ ለማውጣት ከ66 እስከ 70 ዓመተ ምህረት ባደረጉት እንቅስቃሴ ጥጦስ የተባለው የሮም ንጉሠ ነገሥት ዘምቶ ኢየሩሳሌምን በሰባ ዓመተ ምህረት ደመሰሳት። ትልቁን የአይሁድ ቤተ መቅደስንም አቃጠለውም። እስራኤላውያንም በመላው ዓለም ተበተኑ። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት በክርስቲያኖች ላይ የማያባራ መከራ አድርሰዋል። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነፃነት ስላልነበራቸው መስቀል ለ300 ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቆየ። የመስቀሉ የመገኘት ታሪክ የቤተ ክርስቲያኑ የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ በሰው ዘንድ እንደሞተ ሰው ከልብ የተረሳውን መስቀል ባለቤት መዳንያ ለማረሳምና እሱ የፈቀደ ዕለት ደረሰች የአይሁድ ወገን እምቢ ቢሉም በኋላ ግን ባደረገችው ጥረት አረጋዊ ኪራኮስ የጎልጎታን ኮረብታ አመለከታት። አስቆፍሪው ብሎ ነገራት ኪራኮስም ዘመኑ ከመርዘሙ ጋር ተያይዞ እውነተኛ ተራራ ይህ ነው ብሎ ማሳየት ባለመቻሉ ከሶስቱ ተራሮች አንዱ ነው ስላላት አይሁድ ተራሮቹን ይቆፍሩ ዘንድ አዘዘቻቸው። እሌኒም ተራሮቹን ለማስቆፈር ከሶስቱ ተራሮች የቱ እንደሆነ ለመለየት ደመራ አስደምራ ብዙ ዕጣንም በመጨመርና በማቃጠል ምልክት አገኘች። እርሱም የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ መለከታት። ቅዱስ ያሬድም ሰገደ ጢስ ጢሱም ሰገደ እንዳለ። ከዚያ መስከረም 16 ቁፋሮ እንዲጀመር አዘዘች። ሰባት ወር ያልት ከተቆፈረ በኋላ መጋቢት አስር ቀን ሦስት መስቀሎች በአንድነት ተገኙ። የክብር ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ ተቸገሩ። አንድ የሞተ ሰው አምጥተው በሁለቱ መስቀሎች ላይ ቢያስቀምጡት በፍጹም ሊነሳ አልቻለም። ለመጨረሻ ጊዜ በአንዱ መስቀል ላይ ቢያስቀምጡት ያን ጊዜ የሞተ ሰው ተነሳ። በዚያም የጌታ መስቀልን መሆኑን ለይተው አወቁ። እሌኒም የጌታ መስቀል እንደሆነ አወቀች፣ ሰገደችለትም። ክርስቲያኖች ሁሉ ሰገዱለት። በየአገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። በዚህ ምክንያት ይህንን ታላቅ የድኅነት ምልክት የሆነውን መስቀል የኢትዮጵያ ቤተ ክርስቲያን ደመራ በመደመር በታላቅ መንፈሳዊ ስነስርዓት ታከብረዋለች። እሌኒም ወደ አገሯ በመመለስ ወደዚች ምድር የመጣችበትን ብዙ ብዙ ዓላማን አሳክታ በ82 ዓመቷ አረፈች። ከእናታችን ቅድስት እሌኒና ከመስቀሉ በረከት ረዴት አምላካችን እግዚአብሔር ይክፈለን። ወስዋሃት ለእግዚአብሔር ወለወላዴቱ ድንግል ወለመስቀሉ ክቡር